ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን ምንም ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ ዕቃዎችን አገልግሎታቸውን፣ ዋጋቸው ለእናንተ እናደርሳለን። አብራችሁ ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩትዩብ ቻናል ተመልካቾቻችን በዛሬው ቪዲዮችን ይዘንላቸው የቀረብ ነው። ማኑዋል ዋሽንግ ማሽን ነው። በመጀመሪያ የምናየው አርዶ አስራ ሁለት ኬጂ ማኑዋል ዋሽንግ ማሽን ይሆናል። ያው እንግዲህ እንደምናየው ማኑዋል ዋሽንግ ማሽን ስለሆነ በሁለት አይነት ነገር መጠቀም እንችላለን። ውሃውን እዚች ጋር እንደምናየው በኢሌቷ አማካኝነት ከቧንቧ ጋር አገናኝተን ዳይሬክት ወደ ወሽንግ ማሽን ውስጥ እንዲገባ እንችላለን ማድረግ እንችላለን። ከዚህ በተጨማሪ በባሊ ደግሞ እየቀዳን መጠቀም እንችላለን ማለት ነው። ይሄ እንግዲህ አርዶ ማኑዋል ዋሽንግ ማሽን ቦዲውን እንደምናየው ማይካ ስለሆነ በቀላሉ ሊሰበርብንና ሊበላሽብን አይችልም ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው ደብል ቦዲ ይኛው እንደምናየው ደብል ቦዲ ስለሆነ በቀላሉ ሊሰበርብን ሊበላሽብን አይችልም። እንዲሁም ደግሞ ፕላስቲክ ስለሆነ በቀላሉ ማጽዳት እንችላለን ማለት ነው። ሙሉን በቀላሉ መጸዳት የሚችል ነው ማለት ነው። ከዚህም በተጨማሪ ደግሞ ፊዚካል ፓርቱን በምናይበት ጊዜ እዚሽ ጋር እንደምናየው ሳይዙ በራሱም ከፍ ያለ ነው ግን ከዚህም በላይ ወር ላይ ከፍ ማድረግ ስንፈልግ እዚሽ ጋር እንደምናየው የራሱ አራት እግሮች ስላሉት ከዚህም በተጨማሪ ወር ላይ ቁመቱን ከፍ ማድረግ እንችላለን። ከዚህ በተጨማሪ ደግሞ ምንድነው የራሱ እግሩ መኖሩ ከቦታ ቦታ በቀላሉ እየገፋን ማንቀሳቀስ እንችላለን ማለት ነው። እንዲሁም ደግሞ ቅድም እንደነገርኳችሁ ውሃውን በሁለት አይነት መንገድ መጠቀም እንችላለን። እዚሽ ጋር እንደምናየው የውሃ ኢሌት ስላለው እዚሽ ጋር ሰክተን ከቧንቧ ጋር ቀጥታ ገጥም ነው። ወደዚህ ካረግ ነው ወደ ማጠቢያ ውስጥ ይገባል። እንዲሁም ደግሞ ወደዚኛው ካረግ ነው ወደ መጭመቂያ ውስጥ ይገባልናል ማለት ነው። እንዲሁም ደግሞ መሀል ላይ ካረግ ነው ወደ መጭመቂያውም ወደ ማጠቢያውም አይገባም። ሁለቱም ላይ ውሃ እንዳይገባ ማድረግ እንችላለን። ከዚህ በተጨማሪ ደግሞ ማኑዋል ሽንግ ማሽኖች ለየት የሚያደርጋቸው ነገር ምንድን ነው? በባልዲ ውሃውን እየደፋን እዚህ ውስጥ መጠቀም እንችላለን ማለት ነው። ያው ግን በውሃ ነው ሜጀር የሚደረጉት ማኑዋል ሽንግ ማሽኖች። እዚህ እንደምናየው ኤልኤም እና ኤች ሚላለ በጣም የሚከተተው ልብስ ብዙ እንኳን ቢሆን ውሃችን ከኤች ማለፍ የለበትም። የሚከተተው ልብስ ደግሞ ትንሽም ቢሆን ከኤሏ ማለፍ የለበትም ማለት ነው። ያው እንግዲህ ይሄ አርዶ ማኑዋል ሽንግ ማሽን ለማጠቢያው ወይም ደግሞ እዚች ጋር እንደምናየው ለማጠቢያው 750 ዋት አለው። እንዲሁም ደግሞ መጭመቂያው 550 ዋት አለው ማለት ነው። በፖር ኮንሰፕሽንም ደረጃ ስናየው አነስ ያለ ነው። ከዚህ በተጨማሪ ደግሞ እዚች ጋር እንደምናየው የራሱ የሆነ መጭመቂያ አለው። ለዚችኛዋ ደግሞ መጭመቂያ ማድረግ የሚገባን የመጀመሪያው ጥንቃቄ ምንድነው? ያው እየተሽከረከረ ስለሆነ ልብሶቹን የሚያጥበው፣ እቺኛዋን ከቨር ፕሌት ግዴታ ማድረግ ይኖርብናል። እቺኛዋን ከቨር ፕሌት ግን ካላደረግናት ልብሶች ወደ ተለያዩ ቦታዎች ትገቡብንና ማሽናችን መስራቱን ያቆማል ማለት ነው። ይሄ ማኑዋል እንግዲህ አርዶ ወሽንግ ማሽን ለአጠቃቀምም እንደምናየው በጣም ቀላል ነው። እዚች ጋር የምናየው ኖርማልና ጀንት ነው የሚላለ እዚች ጋ ምንከተውን ልብስ ይመርጥልናል። ያው እንግዲህ ቀለል ያሉ ልብሶች ከሆኑ ጀንት ላይ አድርገን መጠቀም እንችላለን። ጅንሶች፣ የተለያዩ ብድ ልብሶች አነስ ያሉ ብድ ልብሶች ደግሞ ከሆኑ ኖርማል ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ ወሽ ታይመር አለው። እንደምንፈልገው ደቂቃውን እንይዝና ሲጨርስ ራሱ ኦፍ ያደርግልናል ማለት ነው። እንደምንፈልገው ከሶስት እስከ አስራ አምስት ድረስ አለ። መዘፍዘፍ ደግሞ ውስጥ ማድረግ የምንፈልግ ደግሞ ከሆነ ኦፍ እናደርገው እና ከዛ በኋላ ላይ እዚህ ጋር ወሽ የምትሏን ወይም ደግሞ ሪኔዝ የምትሏን እናረጋትና እዚህ ውስጥ ልብሶች እንዲታጠቡ ማድረግ እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር ስፒን ታይመር ስላለው የራሱ መጭመቂያ አለው። መጭመቂያው እንደዚህ አድርገን ልክ ሲጨርስ ራሱ ኦፍ አድርጎ ያደርግልናል ማለት ነው። ይሄ አርዶ አስራ ሁለት ኬጂ ማንዋል ዋሽንግ ማሽን ዋጋው 41 ሺ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ቅድም ካየነው ነው ማኑዋል ወሽንግ ማሽን ተመሳሳይ ማኑዋል ሆኖ ግን ሳይዙ ሰፋ ያለውን ላሚራ የሆነውን 16 ኬጂ የሆነውን ማኑዋል ወሽንግ ማሽን ይሆናል። ይሄ እንግዲህ ወሽንግ ማሽን በቀላሉ ፕላስቲክ ስለሆነ እንደፈለግን ማስዳት እንችላለን። ከዚህም በተጨማሪ ደግሞ ደብል ቦዲ ስለሆነ በቀላሉ ሊሰበርብንማ ሊበላሽብን አይችልም። እንዲሁም ደግሞ ማኑዋል ስለሆነ አንደኛ በቀላሉ መጠቀም እንችላለን። ሁለተኛ ደግሞ ምንድን ነው ቢበላሽብንም በቀላሉ ስፔር አለው እንደምንፈልገው ማለት ነው። ለአሚራ ዋሽንግ ማሽን እንግዲህ እንደምንፈልገው የተሟላ ስፔር ስላለው በቀላሉ መስተካከል ይችላል ማለት ነው። እንደ ሌሎች ዋሽንግ ማሽኖች ሁላ ይሄኛውንም በሁለት አይነት መንገድ መጠቀም እንችላለን። እዚሽ ጋር እንደምናያት በመጀመሪያ ደረጃ ከፈለግን እዚሽ ጋር በምናየው ወተር ኢሌት ከቧንቧ ጋር አገናኝተን ቀጥታ ስፒን የሚለው እስካረግን ወደ መጭበቅ ይገባል። እዚሽ ጋር ደግሞ ወሽ የሚለው እስካረግን ወደ ማጠቢያ ውስጥ ይገባል። እንደዛ አድርገን መጠቀም እንችላለን። ከዚህም በተጨማሪ ደግሞ እዚሽ ጋር እንደምናያት የራሷ የሆነች ፊልተር አላት። ይችኛዋ ፊልተር እንግዲህ ምንድነው የምታገለግለን ልብሳችንን በምናጥብበት ጊዜ ልብሱ የምናጥበው ልብስ የተለያዩ ጥጦች፣ የተለያዩ ቆሻሾች በዚህ ውስጥ ይጠራቀማሉ። ይችኛም እንግዲህ ቀለል ያለች ወፊስ ስለሆነች በሁለት እጥበት ወይም ደግሞ ቆሻሻ ሲይዝ ፊት ለፊት ስለሚያሳየን ቶሎ ብለን ማጽዳት ይኖርብናል። ያለበለዚያ እዚህ ውስጥ ያለውን ቆሻሻ ካላጸዳ ነው ወደ ሞተር ውስጥ ይገባብንና የሞተራችንን ጊዜ እድሜውን ሊያበላሽብንና አጭር ሊያደርግብን ይችላል ማለት ነው። ስለዚህ ያን ጥንቃቄ ማድረግ ይኖርብናል ማለት ነው። ከዚህም በተጨማሪ ደግሞ እዚች ጋር እንደምናያቸው ቀለል ያሉ ላጠቃቀም የኮንትሮል ፓናል አላቸው። ይችኛዋ ለማጠብ ያገለግለናል። ይችኛዋ ደግሞ የምታገለግለ ምንድነው እዚህ ውስጥ ያለውን ውሃ ቆሻሻ ከሆነ ለመድፋት ድሬን የምትለው ውስጥ አድርገን መጠቀም እንችላለን። ይችኛዋ ደግሞ እንግዲህ የምናጥበውን ልብስ ሰሌክት ማድረጊያችን ናት ማለት ነው። ይህች ደግሞ ስፒን ታይመር ስለሆነች መጭመቂያው ናት ማለት ነው። ያው እንግዲህ መጭመቂያውንም በምናይበት ጊዜ ሰፋ ያለ ነው። እስከ ስምንት ኪሎ ድረስ መጭመቅ ይችላል። እንዲሁም ደግሞ ከዛ በላይ መጭመቅ ይችላል። ያው እንግዲህ ይሄ መጭመቂያው እንግዲህ ከአቅሙ በላይ የሆነ ልብስ ከከተትንበት አንደኛ የሚሽከረከረው ነገር ያቆማል። ከዚህ በተጨማሪ ደግሞ ቦዲውን ወደ አንድ ቦታ ደግሞ አጋር ደግሞ ካደረግ ነው ቦዲውን ስለሚመታ በቀላሉ ማኑዋል ስለሆነ አውጥተን እንደምንፈልገው ማስተካከል እንችላለን ማለት ነው። እንዲሁም ደግሞ እንደ ሌሎቹ ማኑዋል ወሽንግ ማሽኖች ሁላ ይሄም ላሚራ ወሽንግ ማሽን እንደምናየው የራሱ ከቨር አለው። ችኛን ከቨር የግዴታ መጠቀም ይኖርብናል። አለበለዚያ እዚህ ጋር በምናየው ቀዳዳ ውስጥ የተለያዩ ልብሶች ይገቡና የማሽናችንን ጊዜ ሊያሳጥሩብን ይችላሉ ማለት ነው። ለየትኛው ማንዋል ወሽንግ ማሽን የመጀመሪያው ማድረግ የሚገባ ጥንቃቄ ምንድነው? ያው ኤሌክትሮኒክስ ስለሆነ በረሮች፣ የተለያዩ ነገሮች ገብተው እንዳበላሹት ያን ጥንቃቄ ማድረግ ይኖርብናል። ከዚህም በተጨማሪ ደግሞ ስናጥብበት የግዴታ መጠቀም የሚኖርብን በስታብላይዘር ወይም ደግሞ በተለያዩ ማከፋፊዎች፣ የበለጠ በስታብላይዘር ብንጠቀም ሞተሩ ጋርም ሳይደርስ ረጅም ጊዜ ልንገለገልበት እንችላለን ማለት ነው። ይሄ ላሚራ 16 ጊዜ ማኑዋል ወሽንግ ማሽን ዋጋው 48 ሺህ ብር ብቻ ነው ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ለአሚራ 14 ኬጂ የሆነውን ማኑዋል ዋሽንግ ማሽን ይሆናል። ይህም እንግዲህ ማኑዋል ዋሽንግ ማሽን እንደምናየው የራሱ የሆነ ማጠቢያና እና እንዲሁም ደግሞ መጭመቂያ አለው። ያው እንግዲህ ማኑዋል ዋሽንግ ማሽኖች ሜጀር የሚደረጉት በማጠቢያቸው ስለሆነ ይህ እንግዲህ 14 ኬጂ ማጠብ ይችላል። የ14 ኬጂን ደግሞ ግማሹ እስከ 7.5 ድረስ እንዲሁም ደግሞ ማክሲመም እስከ 8 ድረስ መጭመቅ ይችላል ማለት ነው እንግዲህ መጭመቂያው ሰባት መቶ ዋት ነው። ማጠቢያው ደግሞ እስከ አምስት መቶ ዋት ድረስ ፖር ኮንሱም ያደርጋሉ። ከዚህም በተጨማሪ ደግሞ ያው እንግዲህ ማኗል ስለሆነ ውሃ በሁለቱም አይነት መንገድ መጠቀም እንችላለን። ከፈለግን በባሊ ገልብጠን መጠቀም እንችላለን። ካልፈለግን ደግሞ ዳይሬክት የራሱ ኢሌት ስላለው ከቧንቧ አገናኝተን መጠቀም እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚሽ ጋር እንደምናየው ወተሩ ሌቭል ማድረጊያ እዚሽ ጋር አለች፣ ኤል ኤም እና ኤች የምትል ያው እንግዲህ የምንከተው ልብስ ትንሽም ቢሆን ውሃችንን ከኤል በላይ ነው ማረግ የሚገባ። ምክንያቱም ምንድነው ነው እዚሽ ጋር የምናያት የራሱ የሆነች ፊልተር ስላለችው እዚችኛ ፊልተር ውስጥ ቆሻሾቹ ሊጠራቀሙ ስለማይችሉ ነው። እዚችኛ ውስጥ ደግሞ ቆሻሽ አልገባም ማለት ወደ ሞተር ውስጥ ገባና የሞተራችንን እድሜ ያሳጥርብናል ማለት ነው። ስለዚህ ግዴታ ከኤል በላይ ነው ውሃችንን ማድረግ የሚገባ ማለት ነው። ምንም እንኳን የምንከተሉስ ብዙ ቢሆንም ውሃችንን ከኤች በላይ ማድረግ የለብንም። ለምንድነው እንደዛ ማናደርገው ደግሞ ወደ ኤሌክትሪክ ፓርቱ ውሃው ይገባና የማሽናችንን እድሜ ሊያሳጥርብን ስለሚችል እነዚህን ነገሮች የውሃውን ጥንቃቄ ማድረግ ይገባናል ማለት ነው። ከዚህም ደግሞ በተጨማሪ የተለያዩ በረሮች የተለያዩ ነፍሳቶች ሞተራችን ውስጥ ገብተው እንዳበላሹ ከነዛ መጠቀቅ ይኖርብናል። እንዲሁም ደግሞ ስንጠቀም በስታብላይዘር እና በተለያዩ ፓወርን ኮንትሮል በሚያደርጉ ሜቶዶች ብንጠቀም ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ላሚራ 14 ኬጂ ማናሎ ሽንግ ማሽን ሁለት ዓመት የካምፓኒ ዋራንት ያለው ዋጋው 38 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላቸዋለን። ውደ ኤሌክትሮኒክስ ቻል ተመልካቾቻችን የዛሬን ይወስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱ አራሻችን በቁጥር አንድ ፊጋ ትራፊክ ላይቱ ጋር ወደ ጎጎሮ መንገድ እንገኛለን። ከዚህም በተጨማሪ በ0 31 ስልካችን 59730 ላይ ደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ እንዲሁም በቀጣይ እንሰራላችሁ የምትፈልጉትን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።